እያናገርኩ እኮ ነው እያናገርኩ እኮ ነው አይደል? ምንድን ነው ምንድን ነው ትላለህ? እሷ ለምንድን ነው የምታናግረኝ? እየነገርኩ ነው ያለቀውን ነገር ምን እንድታመጣ እያልኩ ነው። እያናገርኩ ዝም ብለኝ ተውጣለህ። እንደ አንቺ ምንድን ነው የምትይው? ምን አልኩ? ያልኩህንማ እየሰማህ ነው። አንቺ ማንን ለማዋረድ ነው አሁን እንደዚያ ቪዲዮ ሰራችሁ? የምን ማዋረድ ነው? ስለ ውርደትህንማ

ስ ስለመጥፋት ነው እንደ አንተ የሚያሳስብህ ሳቢያ የሚለው አንተ የሚያሳስብህ ስምህ ነው። እንደ እያደረከው ነገር አያሳስብህም። ገና ብዙ ነገር ነው፣ ብዙ ነገር ነው የሚብሰው። መንጋት አይችልም ዘርባል ተጠገብ ሁለተኛ ላይ እንደመተኛ ላይላ። አንተ በዛ ቪዲዮ ነው እንደዚህ የምታሰቃየው። እኔ ደሞ ሰራልሃለሁኝ ገና ያላወራኸው ብዙ ነገር አለ። ያላወራኸው ደግሞ ለአንተ ብዬ እንዳይመስልህ እኔ ደግሞ ልጆች አሉ ብዬ ነው፣ ባላውቀው ነበር አንተ ተስፋ አስቆርጠህ ለማለት ነው። እኔ የኖረው ለልጆቼ ነው፣ ለአንተ ብዬሽ አይደለም። ተስፋ ቁርጠሻል። ከዚህ በላይ እኮ እ ተስፋ ቁርጠሻል እኮ አለሽ። እንደ አሁን ጨቅጫቃ ሁነሽ በመጨረሻ ነዝናዛ፣ ጠዋት ማታ ሰው መግቢያ መውጫ የለውም። የግር እሳት እንዴ ዘርባላ

ኧረ እከተለሃለሁ፣ እከተለ መርዝ ነው የምሆንብህ። ገና እኔ እገልሻለሁ፣ ወላሂ እገልሻለሁ። አዎ አሁን ዝም ብለህ አገልማለሁ። ወላሂ ሰባ ብሬ ነው የምጥልሽ። አትረብሽኝ። እንውርበት ወደ እዛ። እየኖርክማ ነው ሁለት ቦታ። ምነው

አውሬጅ ይውጣልሽ፣ ተናገሪ እስኪ ተናገሪ። ምንድን ነው የምናገረው? ተናገሪ በቅቶኛል፣ በቃ ተናገሪ። ገና ብዙ የምናገረው ነገር አለ እኮ ተናገሪ። በደንብ አድርገሽ ተናገሪ እና ይውጣልሽ እኮ። በደንብ እናገራለሁ ገና አንተ፣ ለሚያይ ሰው ጥሩ ሰው ትመስላለህ። ሰዎች እዚህ ጋር በጣም ይታያችኋል ጓደኞች። እኔ ማማዲያት የሚያወጣው ነው በቃ ከዚህ በላይ መከታተል ነው። እዚህ ጋር ጥርሴን በጣም አሞኛል። እዚ ጋር ጆሮዬን ይዞ በቃ እዚህ ጋር ነው የምተኝ፣ በጣም አሞኛል። እኔ ምን እንደሚሻለኝ ሁሉ ግራ ገባኝ እኮ። መፍትሄ ምንድነው? ለካ ውጭ ላይ ሆናችሁ ስታወሩት ነው ብዙ መፍትሄ ይመጣላችሁ። ቦታው ላይ ስትሆኑ አንድ መፍትሄ የለም፣ አንድም እንደዚህ ማድረግ አለብኝ የምትሉት ነገር የለም። እና በቃ የመጨረሻ ደረጃው ደግሞ ብትር ነው። በቃ የሰው ልጅ ብትር መማታት ከጀመረው ወንድ ልጅ በቃ ለግድያ ነው እኮ የሚፈልገኝ የሚመስለኝ አንዳንድ ጊዜ አሁን እዚህ ጋ ጆሮዬ ይሄ ጥርሴ ወላሂ አይከፈትም። ጥርሴ ነው አብዬ ወላሂ ወላሂ ነው ማለት አይከፈተኝም ማፌ ማለት ነው ማፌ መከፈታችን። እዚህ ጋ በጣም ይዞኛል። ማላመት ጭራሽ አልችልም። ፈጣሪ ስጠኝ እንዳሻለኝ ምን እንደሚሻለኝ አላውቅም፣ ግን ያገኘሁት ቀን ማለት ነው። ሴትዮዋን አላለቅስም፣ ምንም አላለቅሰው። ለምን ደሆነ ታውቃላችሁ? በጣም ተናድጃለሁ። ከምላችሁ በላይ በጣም ከፍቶኛል። በጣም በቃ ብዙ ነገር ለመቻል እየሞከርኩኝ ነው። ብዙ ነገር ለመቻል እየሞከርኩ ነው፣ በተለይ ለልጆቼ ብዬ ልጆቼ እንዳይከፋቸው የሰው ፊት እንዳያዩብኝ ማለት ነው ታማድሽም ደግሞ ልጆቼን ሂጂ እናቴ ቤት አልገባም አልገባትም የሚሆነውን ነገር እዚሁ ፋለማለሁ እስከ ሞት ድረስ ፋለማለሁ ይሄ ጥሎ መሮጥ መፍራት ምናምን እሱ ነው የሚፈለገው ሲጀመር ሲጀምር እሱ ነው እኔ ደግሞ እስከ መጨረሻው ድረስ እጋፈጣለሁ። ማለት አሁን የሚያሳስበኝ እሱማ መሄዱ መምጣቱ አይደለም። ብዙ ነገር አለ መሀል ላይ ቁጭ እያጫወታቸው አለሁ። ሌላ ጊዜ ብዙ ነገር አለ፣ ብዙ የተለፋችሁበት ብዙ ለቤት ብላችሁ የምታደርጉት የከፈላችሁት መስዋዕትነት እሱ እሱ ይይዛል። ችግሩ በአቅራቢያ ቤተሰቦች ቅርብ አለመኖራቸው ነው። ሁሉ የጎዳኝ ይችላ አለኝ የሚመጣውንም ከፍተ አለሁኝ እስኪ የሚመጣው ነው ያለሁ፣ መጨረሻውን በጣም ጠቀቀመላችሁ በላይ ራሴን እያጣሁት ነው። ራሴን በጣም እያጣሁት ነው። ከባድ ነው። በዚህ ሁኔታ ውስጥ ሁለ ማንኛችሁ የምትታልፉ ማለት ያሳልፋችሁ። በዚህ ሁኔታ ውስጥ ለንግግር ራሱ የሚከብድ በቃ የሚከብድ ሳስበው ራሱ በጣም የሚሰቀጥጠኝ ነገር ነው። ግን ደግሞ ሁኗል። የሚገርመው ነገር ሁኗል። ለኔ የማይመስለኝ ነገር ሁኗል። ቅድመ ዝግጅት ቢኖር ጥሩ ነበር። እንደዚህ አይነት ነገር ከባድ ነው። ሴቶች በምን አይነት ህይወት እንደምናልፍ ብቻ ተመልከቱ። ይሄም አሁን ይቅር ይባላል፣ ይቅር ይባላል። ከባድ ህይወት ነው ከዛ በኋላ ራሳችሁ በቃ ደነ ደነዝ ሆናችሁ ምንም አይሰማችሁ ሰው ሆናችሁ ነው የምትኖሩት። ይቅርታት ካልኩኝ እኔ ከዚህ በኋላ ምንም አይመስለኝ ሰው በቃ ደነዝ ዝም ብሎ መኖር የለም የኗሪያና ኗሪ እንደዛ ሆኖ ነው።